ዶክተር አብይ አሕመድ የፌዴሪ ጠቅላይ ሚኒስትር እና የዕለቱ የክብር እንግዳ፣ ክቡር አቶ አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ አደም ፋራህ የብልጽግና ፓርቲ ምክትል ፕሬዝደንት እና የዋና ጽህፈት ቤት ኃላፊ፣ ክቡራን የክልል ፕሬዝደንቶች፣ ክቡራን የከተማ አስተዳደር ከንቲባዎች፣ ክቡራን ሚኒስትሮች፣ ክቡራን የፌዴራልና የክልል ከፍተኛ የስራ ኃላፊዎች ክቡራን አምባሳደሮች፣ ኤግዚቢተሮች፣ ባለሀብቶች፣ ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ። እንኳን ለሶስተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ አደረሳችሁ አደረሰ። ከሁሉ በማስቀደም የኢትዮጵያ ኢንዱስትሪ ምርቶችን ለማስተዋወቅ በወካይነት በቀረቡ ምርቶች ላይ ሕይወትና ውበትን ባላበሰው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ጥሪያችን አክብራችሁ ስለተገኛችሁ በሚኒስትር መስሪያ ቤቱና በራሴ ስም ከፍ ያለ ምስጋና አቀርባለሁ። የኢትዮጵያ ታምርት ንቅናቄ ዓላማና አስፈላጊነትን ደግመን ደጋግመን እንዳነሳ ነው። አምራች ኢንዱስትሪዎች እድገትና ተወዳዳሪነትን ማሻሻል የዘለለ እይታ ያለው ነው። መሪ ቃሉ የነገዋ ኢትዮጵያ የምትገነባው አእምሯቸው በረቀቀ እጃቸው በክህሎት በላቀ ልጆቿ መሆኑን ማምረት የቀደም ስልጣኔ ታሪካችን ማደሻ አባቶቻችን ለነፃነት ለከፈሉት አርበኝነት ዋጋ ማስታወሻ ከተደጋገሙ ኋላ ቀርነት ወለድ ስህተቶች መመለሻና በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። ከዚሁ ጋር በተያያዘ ባለፈው ዓመት በተካሄደው የኢትዮጵያ ታምርት ኤክስፖ መክፈቻ መርሃ ግብር ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክትና የሥራ አቅጣጫ እንዲህ የሚል ነበር ኢትዮጵያ ለኢንዱስትሪ የተመቻቹ ነገሮች አሏት በጀመርነው የኢትዮጵያ ታምርት ንቅናቄ ከፍተኛ ውጤት እያመጣን ነው ነገር ግን ከዚህ በላይ ልንዘረጋ ስለምንችል ብንተባበር ፈጠራን ብናበረታታ ለምርምር ሀብት ብንመድብ የሀገር ውስጥ ምርትን መውደድና ዘርፉን መደገፍ የስራችን አካል ብናደርግ ባጠረ ጊዜ ውስጥ የሚጨበጥ የሚታይ የኢንዱስትሪ ለውጥ ልናመጣ እንችላለን የሚል ነበር። በዚሁ መሰረት በአንድ አመት ጊዜ ውስጥ ምርቶችን በአይነት በጥራትና በመጠን አሳድገን ፈጠራን አበረታተን ከሀገር ውስጥ ፍጆታ አልፈው ወደ ውጭ ገበያ በማቅረብ ሂደት ላይ የደረሱ ምርቶችን አካተን ለዚህኛው ኤክስፖ ለእይታ አቅርበናል። ኤክስፖ ከወትሮ በተለየ የማምረቻ መሳሪያዎችን በማስተዋወቅ ላይ በማተኮር ብረትን እንደ ሸማ ሰርተው ዓለም የደረሰበትን የቴክኖሎጂ የጥራት ደረጃ አሟልተው ነፃ ኢነርጂ ማምረት የቻሉ ማሽኖችን እጆችን በዚህ ኤክስፖ ይትናል። በእነኚህ ምርቶች ላይ በኢትዮጵያ የተመረተ ሜድ ኢን ኢትዮጵያ በሚል ለገበያም ለእይታም ቀርበውበታል። ኤክስፖ ምርቶች እንደየባህራቸው በሰባት ንዑስ ዘርፍ ማለትም በጨርቃጨርቅ፣ ጨርቅ፣ በቆዳ፣ በምግብና መጠጥ፣ በኬሚካል፣ በማሽንና ኢንጂነሪንግ፣ በፋርማሲውቲካል፣ በስጋና ወተት ምርቶች በ288 ኤግዚቢተሮች ተደራጅተው ቀርበዋል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን በሀገር በቀል የኢኮኖሚ ሪፎርማችንና በአስር ዓመቱ መሪ ዕቅድ የተቀመጡ ግቦችን የምናሳካበት የኢትዮጵያ ታምርት ኢኒሽቲቭ መንግስት አጠቃላይ ኢኮኖሚውን ለማነቃቃት በወሰዳቸው የማክሮ ኢኮኖሚ ሪፎርሞች አዲሱ የኢንዱስትሪ ፖሊሲ የኤሌክትሪክ ኃይል አቅርቦት ዘርፉን በልዩ ሁኔታ የሚደግፍ ወሳኝ ተቋማትን በአባልነት ያሳተፈ ካውንስል በመቋቋም ምቹ ቢዝነስ ከባቢ በመፍጠርና በሌሎች በርካታ የተቀናጁ ተግባራት ምክንያት የኢንዱስትሪያላይዜሽን ንቅናቄ በጀመርንባቸው ባለፉት ሶስት ዓመታት እጅግ ተስፋ ሰጪ ውጤቶች ተገኝተዋል። አፈጻጸሙም ኢትዮጵያን በማኑፋክቸሪንግ ኢንዱስትሪ የበለጸገች ሀገር ሆና የማየት ህልማችን ሩቅ እንዳልሆነ አመላክቶናል። በእነዚህ ጅምር ውጤቶች ሳንወሰን በቀጣይ ዓመታት ለአግሮው ፕሮሰሲንግ መስፋፋት የሚያግዙ የግብርና ምርቶችን ማቀነባበሪያ ማሽኖችን በማምረት የገጠር ኢንዱስትሪያላይዜሽን እናስፋፋለን። በገጠር የመስኖና የቤት ውስጥ ኃይል አቅርቦት ችግሮችን የሚፈቱ የነፃ ኃይል ማምረቻ ማሽኖችን አምርተን ተደራሽ እናደርጋለን። ገቢ ምርትን በመተካት ያመጣነውን ውጤት በኤክስፖርትም ለመድገም እንሰራለን። የኢንዱስትሪዎችን የማምረት አቅም ማሳደግና ተወዳዳሪነታቸውን ማላቅ ላይ አጠናክረን እንቀጥላለን ፈጠራን የማበረታታትና አዳዲስ ምርቶችን ወደ ገበያ የማቅረብ ስራችን በልዩ ትኩረት እንፈጽማለን በተለይም ሁኔታ ቀያሪ ኢንዱስትሪዎችና ስትራቴጂክ ጠቀሜታ ያላቸውን የትልልቅ ኢንዱስትሪ ፕሮጀክቶችን ደግፈን ወደ ማምረት እናስገባለን መሪ ኢንዱስትሪዎችን በመፍጠርም የግል ባለሀብቱን ሚና ወደምናልቅበት ምዕራፍ እንሸጋግራለን ይህ የኢትዮጵያ ነባራዊ ሁኔታ አዳዲስ ባለሀብቶችን ወደ ዘርፉ እንዲቀላቀሉ ነባር አምራች ኢንዱስትሪዎች ምርታቸውን እንዲያሰፉ ጥሪ የምናደርግበት ትክክለኛ ጊዜ በመሆኑ ኑ በአምራች ኢንዱስትሪ ዘርፍ መዋለ ንዋያችሁን አፍስሳችሁ እራሳችሁንም ሀገራችሁንም አበልጽጉላለሁ። በዚህ አጋጣሚ ለእስካሁኑ አጠቃላይ ተስፋ ሰጪ ውጤቶች መገኘት ምክንያት የሆኑትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን፣ የአምራች ኢንዱስትሪ ካውንስል ሰብሳቢዎችና አባላትን ቴክኖሎጂ ፈጣሪ ወጣቶችን፣ በዘርፉ የተሰማሩ ባለሀብቶችን፣ በየደረጃው የሚገኙ የኢንዱስትሪ የዘርፍ አመራሮች እና ሰራተኞች፣ እንዲሁም የዚህን ኤክስፖ አዘጋጅ ኮሚቴዎች እና ኤግዚቢተሮች እንዳመሰግን ይፈቀድልኝ።